ሰላም ጤና ይስጥልን ውድ የህይወት መስመር የዩቱብ ቻናል ተከታታዮች፣ ዛሬ ከሀያላን ሀገሮች መካከል የተሰለፈችው ቻይና አሁን ላይ የደረሰችበትን ደረጃና ያሳለፈችውን ታሪክ በዛሬ ዝግጅታችን በጥቂቱ ለመመልከት ወደናል። ለመሆኑ ቻይና በታሪኳ ምን አይነት ፈተናዎች ገጠማት? ዛሬን አያርገውና ቻይና ከአምሳና ከአርባ ዓመታቶች በፊት በታሪኳ ጥሩ የማይባሉ በርካታ ገጠመኞች አሏት። ውድ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ ቻይና ከዚህ በፊት ያሳለፈቻቸውን የወጣ ውረድ መንገዶች እንዲሁም አሁን ላይ የደረሰችበትን የቻይናን የእድገት ደረጃ በደንብ አድርገን እንመለከታለን። እስከ መጨረሻው ድረስ አብራችሁን ከቆያችሁ እጅግ ጠቃሚ ቁም ነገሮችን ታተርፉበታላችሁ። የቻይና የረዥም ታሪክና የዛሬዋ የስኬት ጉዞ። ቻይና የዓለማችን አንጋፋ ስልጣኔዎች ከሚታዩባት ሀገሮች መካከል አንዷ ስትሆን ታሪኳ በብዙ ሺህ ዓመታት የሚቆጠር ነው። ይህች ታላቅ ሀገር በተለያዩ ዘመናት ታላላቅ የስኬትና የውስጥ የሽኩቻና የውጭ ጣልቃ ገብነት ወጣ ውረዶችን ማየታለች። የዛሬቱ ቻይና የዓለም መድረክ ላይ ያላትን ከፍተኛ ኢኮኖሚያዊና ጂኦፖለቲካዊ ቦታዋን ስንመለከት ይህ ሁሉ እንዴት ከቀደም ታሪኳ ጋር እንደሚተሳሰርና ምን ያህል ትልቅ የለውጥ ምዕራፍ እንዳሳለፈች በቀላሉ መረዳት እንችላለን። የቀደምት ቻይና ታላቅነትና ወጣ ውረዶችን በቅድሚያ የምንመልከት። የቻይና ታሪክ የሚጀምረው በጥንታዊ ስርወ መንግስት ሲሆን ከእነዚህም ውስጥ ሻንግና ዡ ጎልተው የሚጠቀሱ ናቸው። እነዚህ ዘመናት የቻይና ባህል፣ ቋንቋና የማኅበረሰብ መዋቅር መሠረቶች የተጣሉባቸው ናቸው። በተለይም ሃን፣ ታንክ፣ ሶንግ፣ ሚንግ እንዲሁም ጨንግ እያንዳንዳቸው ለቻይና ታሪክ አስተዋጽኦ አድርገዋል። የቻይና የስልጣኔ የከፍተኛ ደረጃዎች በቀላሉ የማይታዩ ናቸው። እንደ ሃንግና ታንግ ባሉ ስርወ መንግስታት ጊዜ ቻይና በዓለም ቀዳሚ ከሚባሉ ሀያላን መንግስታት አንዷ ነበረች። የመንገድ ስነ ስርዓቷ በንግድና ባህልና ልውውጥ ረገድ ትልቅ ሚና የተጫወተ የቀደምት ታሪክ አለው። ቻይና አሁን ላይም ቢሆን በመንገድ ትራንስፖርት እንዲሁም መንገድን በመገንባት ከቀዳሚዎቹ ትጠቀሳለች። ቻይና ከሮማ ኢምፓየርና ከሌሎች ታላላቅ ስልጣኔዎች ጋር ከፍተኛ ግንኙነት ነበራት። በዚህ ወቅት ታላቅ ፈጠራዎች ተደርገዋል። ከእነዚህም መካከል ወረቀት፣ ባሩድ፣ ኮምፓስና የህትመት ዘዴዎች ይገኙበታል። እነዚህ ፈጠራዎች ለዓለም ስልጣኔ እድገት ጄጌላቃ አስተዋጽኦ አበርክተዋል። በክብርና በብረታ ብረት ሥራ በሥነ ፈለግና በሌሎችም ዘርፎች ከፍተኛ እድገት ታይቶባቸዋል። በኮንፊሽየስ የፍልስፍናና የማኅበረሰብ ስርዓትን ሥነ ምግባርንና የመንግሥት አስተዳደርን በመቅረጽ ረገድ መሪ ኃይል ነበር። መለስ ብለንም የቻይናን የውጣ ውረዶችን ዘመናት ለመመልከት እንሞክር። የቻይና ታሪክ የብልጽግና ብቻ አልነበረም። በየዘመናቱ የውስጥ አመጾች፣ የስርወ መንግሥት ውድቀቶችና የውጭ ወራሪዎች አጋጥሟታል። በተለይ በአስራ ዘጠነኛው ክፍለ ዘመን ቻይና በምዕራባውያን ሀያላንና በጃፓን የንግድና የፖለቲካ የበላይነት ስር ወድቃለች። እንደ ኦፒየም ጦርነት ያሉ ክስተቶች ቻይናን በከፍተኛ ሁኔታ አዳክሟት ነበር። ያልተገባ ውልንም ለመቀበል ተገዳ ነበር። በዚህ ወቅት ቻይና የዓለም ፋብሪካ ከመሆን ይልቅ የዓለም ታማሚ ተብላ እስከ መጠራት ደርሳ ነበር። የቂንቅ ስርወ መንግስት ውድቀት በ1911 እና ከዚያ በላይ የተከሰቱት የእርስ በርስ ጦርነቶች፣ የጃፓን ወረራና የፖለቲካ አለመረጋጋት የቻይናን ሁኔታ ይበልጥ አወሳስበውት ነበር። በሃያኛው ክፍለ ዘመን አጋማሽ ላይ የኮሚኒስት አብዮት ቢካሄድም ከዚያ በኋላ የመጡትን እንደ ታላቅ ዝላይ ወደፊትና የባህል አብዮት የመሳሰሉ ፖሊሲዎች ከፍተኛ የኢኮኖሚ ውድቀትና ሰብአዊ ቀውስ አስከትለው አልፈዋል። በዚህ ጊዜ ቻይና እጅግ ድሃና የተዳከመች ሀገር ነበረች። ቻይና ከችግር ወደ ስኬት የተጓዘችበት መንገድም ከፍተኛ ምስጢር የያዘ ነው። ከማኦ ዜዱንግ ሞት በኋላ በተለይም በ1978 በዴንግ ዚያኦፒንግ የተጀመረው የመከፈትና የማሻሻያ ፖሊሲ የቻይናን ገጽታ ሙሉ በሙሉ ቀይሮታል። ይህ ፖሊሲ የገበያ ኢኮኖሚ መርሆችን ቀስ በቀስ በማስተዋወቅ የውጭ ኢንቨስትመንትን በመሳብና ከዓለም ሀገራቶች ጋር ግንኙነት በመፍጠር ላይ ያተኮረ ነበር። ከዛም በኋላ የፈጣን እድገትና ብልጽግና ጉዞም እየሰመረ ሄደ። ባለፉት አራት አስርት ዓመታት ቻይና አስደናቂ የኢኮኖሚ እድገት አስመዝግባለች። ከትንሽ የኢኮኖሚ እድገት ወደ ዓለማችን ሁለተኛዋ ትልቅ ኢኮኖሚስት ተሸጋግራለች። በቢሊዮኖሮች የሚቆጠሩ ዜጎቿን ከከፍተኛ ድህነት አስወጥታለች። በቻይና ውስጥ እጅግ ብዛት ያላቸው ዘመናዊ ከተሞች ተገንብተዋል። እጅግ ሰፊ የመሠረተ ልማት አውታሮች እንደ ከፍተኛ ፍጥነት ባቡር፣ አውራ ጎዳናዎችና አውሮፕላን ማረፊያዎች አሉ ፈጣንና ዘመናዊነትን የተከተሉ መሰረተ ልማቶች ተገንብተዋል። አልፎም በቴክኖሎጂው ዘርፍ ስንመለከት በተለይም በዲጂታል ቴክኖሎጂም፣ በቴሌኮሚኒኬሽን፣ በሰው ሰራሽ አስተውሎትና በሕዋ ምርምር ከፍተኛ እድገት አሳይታለች። ቻይና በፈጠራና በከፍተኛ የቴክኖሎጂ ምርቶች ግንባር ቀደም እየሆነች ነው። የዓለም አቀፍ ተጽዕኖ፣ የቻይና ኢኮኖሚ ጥንካሬ የፖለቲካና ወታደራዊ ተጽዕኖን ጨምሯል። የመንገድ ፕሮጀክቶች በመሳሰሉ በዓለም ዙሪያ የተመሰረተ ልማት ኢንቨስትመንቶችን በማድረግ ዓለም አቀፍ ሚናዋንም እያሰፋች ትገኛለች። ያለፈውንና የአሁኑን ቻይና የደረሰችበትን የዕድገት ደረጃ ስናነጻጽር የዛሬቱ ቻይና ስኬት ከቀድሞ ታሪኳ ጋር በተለይም በ19ኛውና በ20ኛው ክፍለ ዘመን መጀመሪያ የድህነትና የብልጽግና ጉዞ ጋር ሲነጻጸር እጅግ አስደናቂ ለውጥ እናያለን። ከድክመት ወደ ጥንካሬ፣ ቀደም ሲል በውጭ ኃይሎች ትዕዛዝ ስር የነበረችው ቻይና አሁን በዓለም ጉዳዮች ላይ ከፍተኛ ተጽዕኖ የምታሳድር እጅግ ከፍተኛና ተጽዕኖ ፈጣሪ ሀገር ሆናለች። የኢኮኖሚ ጥንካሬዋ፣ የብሔራዊ ደህንነቷ ዋስትና በአስተማማኝ ደረጃ ላይ ይገኛል። ከድህነት ወደ ብልጽግና የተጓዘችበት መንገድም እጅግ አስደማሚ ነው። በአስከፊ ድህነት ውስጥ ትኖር የነበረችው ቻይና አብዛኛው ሕዝቧ አሁን በመካከለኛ ገቢ የሚኖር ሲሆን ከፍተኛ የኑሮ ደረጃ መሻሻልም ታይቶባታል። በዘመናዊ ቴክኖሎጂና አገልግሎች ተጠቃሚ ደረጃም በቀዳሚነት ትቀመጣለች። ከተገልጋይነት ወደ ዓለም አቀፍ ተሳትፎም ከዓለም ተገልላ የነበረችው ቻይና አሁን የዓለም የንግድ ኢንቨስትመንትና የባህል ልውውጥ ማዕከል ከሆኑ ሀገራቶች መካከል በግንባር ቀደምትነት ትጠቀሳለች። የአሁኑ ስኬት ከጥንታዊ የብልጽግና ዘመናት ጋር ሲነጻጽር፣ በተለይም እንደ ኻንና ታንግ ካሉ ስርወ መንግስታት ጋር ሲነጻጽር ሌላ ገጽታ ይዞ እናገኘዋለን። በጥንት ጊዜ ቻይና በብዙ ዘርፎች ፈጠራ፣ ቴክኖሎጂ በዓለም ግንባር ቀደም ነበረች። አሁን ደግሞ በዓለም አቀፍ ደረጃ በብዙ ዘርፎች የመሪነት ሚናዋን ለማስተዋወቅና ለመያዝ በዓለም አቀፍ ደረጃ በግንባር ቀደምትነት እየተቀመጠች ትገኛለች። ያኔ የነበራት የባህልና የስልጣኔ የበላይነት የዛሬውን የኢኮኖሚና የቴክኖሎጂ የበላይነት ለመገንባት መሰረት ሆኗታል፣ እጅጉንም ጠቅሟታል። የቻይና የረጅም ጊዜ አስተዳደር ታሪክ፣ የጠንካራ ማዕከላዊ መንግስት ባህልና ህዝቧ ለጋራ ግብ የመስራት ዝንባሌ ለዛሬው የስኬት አስተዋጽኦ ከፍተኛ ሚና አለው። የቻይና ጉዞ ከሺህ ዓመታት በፊት የጀመረ ሲሆን የከፍተኛ የስልጣኔ ግንባታ፣ የውድቀት እንደገና የመነሳት ምዕራፎችን አሳልፏል። ይህ ሁሉ ከቀደምት ታሪኳ ጋር የተገናኘ የትምህርትና የዘመናዊ ፖሊሲዎች ውጤት መሆኑን መገንዘብ እንችላለን። ካለፍናቸው ዘመናቶች ጋር ሲነጻጸር እጅግ አስደናቂና የዓለም ገጽታን የቀየረ ለውጥ አምጥታለች። ይህ የሚያሳየው የአንድ ሀገር ታሪክ የማያቋርጥ ፍሰት እንዳለውና ከማንኛውም ውድቀት በኋላ የመነሳት ዕድል እንደሚኖር የሚያስገነዝብ ነው። የዛሬቱ ቻይና ስልጣኔ የሺህ ዓመታት ታሪክ ያላት የጥንታዊ ባህል ባለቤትና ከፈጣን የዘመናዊና የቴክኖሎጂ እድገት ጋር የተዋሃደችበት ልዩ ገጽታ አላት። የኮሚኒስት ፓርቲ አገዛዝ፣ የገበያ ኢኮኖሚ መርሆዎችና ጥልቅ ስር የሰደዱ የባህል እስቴቶች ተዳብለው የአሁኗን የቻይና ስልጣኔ እየቀረጹ ይገኛሉ። አሁን ላይም የኢኮኖሚ ኃይልና የቴክኖሎጂ የበላይነትን እየተጎናጸፈች ትገኛለች። አሁን ያለው የቻይና ስልጣኔ ዋነኛው መገለጫ እጅግ በጣም ግዙፍና ፈጣን እድገት ያሳየው ኢኮኖሚ ሆኗል። ቻይና በአምራችነት በንግድ፣ በዓለም አቀፍ የፋይናንስ ስርዓት ውስጥ ትልቅ ሚና ትጫወታለች። ድሮኖችንና ሌሎች ከፍተኛ የቴክኖሎጂ ዘርፎችን በግንባር ቀደምትነት ትዘውራለች። ይህ የቴክኖሎጂ መራቀቅ የዕለት ተዕለት የቻይናውያን ህይወትን በእጅጉ ቀይሮታል። የፖለቲካ ስርዓቷንና የመንግስቷን አቅም ስንመለከት ቻይና በአሁኑ ጊዜ የምትተዳደረው በቻይና ኮሚኒስት ፓርቲ ስር ባለው የአንድ ፓርቲ ስርዓት ነው። ይህ ስርዓት በአገሪቱ ላይ ጥብቅ ቁጥጥር ያለው ሲሆን፣ የመንግስትን ውሳኔዎች በፍጥነትና በብቃት የማስፈጸም አቅም አለው። ለምሳሌ በትልቅ የመሠረተ ልማት ፕሮጀክቶችና በወረሽኝ ቁጥጥር ላይ እንዲሁም በአገሪቱ የተለያዩ አዳዲስ ነገሮች ሲፈጠሩ በግንባር ቀደምትነት ውሳኔን ይሰጣል። ይሁን እንጂ ይህ ስርዓት ከሰብአዊ መብቶች፣ ከመገናኛ ብዙኃን ነጻነትና ከፖለቲካዊ ልዩነት አንጻር የራሱ የሆነ ትችቶችም ይቀርቡበታል። የቻይናን የባህል ቀጣይነትና የለውጥ ጉዞዋን ስንመለከት የጥንት የቻይና ባህላዊ እሴቶች እንደ ቤተሰብ አክብሮት፣ የጋራ ጥቅም ቅድሚያ መስጠት፣ ትምህርትን ማክበርና ስርዓትን መፈለግ እንዲሁም በቻይና ማህበረሰብ ውስጥ ትልቅ ቦታ አላቸው። የኮንፊሽየስ ፍልስፍና ምንም እንኳን በቀጥታ ባይገለጽም ከፍተኛ ተጽዕኖ አለው። ይሁን እንጂ ዘመናዊነት፣ አለም አቀፋዊነትና የቴክኖሎጂ ተጽዕኖ ባህላዊ አሰራሮችን የቀየረም ነው ወጣቶች ለአዳዲስ ሀሳቦችና የአኗኗር ዘቤዎችን ክፍት ለማድረግ የከተሞች መስፋፋትና የስነ ፍልሰት የቤተሰብ መዋቅርን እየቀየረ ይገኛል የቻይና ባህል በከፍተኛ ሁኔታ በልዩ ሁኔታ እንደሌሎች የቴክኖሎጂ ውጤቶች ሁሉ በትኩረት ትሰራበታለች አለም አቀፍ የቻይና ሚና የቻይና ስልጣኔ አሁን ባለው ሁኔታ ከውስጣዊ ጉዳዮች ባሻገር በአለም አቀፍ መድረክ ላይ ትልቅ ተጽዕኖ አለው በንግድ በኢንቨስትመንት እንዲሁም በፖለቲካ ግንኙነት አልፎ ተርፎም በወታደራዊ አቅም በአለም አቀፍ ደረጃ ተጽዕኖን እያያዘ ይገኛል። ሀያል ሆና እየተጓዘቻለች። የቻይና እንቅስቃሴ ነው። የቻይና ስልጣኔ የረጅም ጊዜ ታሪካዊ መሰረቶችን የያዘም ነው። ባህልን ማህበራዊ እሴቶችን ጠብቆ እንዲሁም ዘመናዊና ቴክኖሎጂን የፖለቲካ ስርዓትን በቅጡ ያበጀ ነው። ከቀደምት ታሪኳ ጋር ሲነጻጸር አሁን የደረሰችበት የብልጽግና ዘመን የዛሬቱ ቻይና የዓለም ስርዓትን የመቀየር አቅም ያላት አዳዲስ ሁሌም አዲስ ኃይል ያላት ሆና ቀጥላለች። በአሁኑ ጊዜ በዓለም አቀፍ ደረጃ በጣም ተለዋዋጭና ተጽዕኖ ፈጣሪ ስልጣኔዎችን ከሚያራምዱ ሀገሮች መካከል በግንባር ቀደምትነት ትጠቀሳለች ውድ የቻናላችን ቤተሰቦች ቪዲዮውን ከወደዳችሁት ለሌሎች እንዲደርስ ላይክ ሸር እንዲሁም ሰብስክራይብ አድርጉ በሌላ ቪዲዮ እንገናኛለን ለዛሬ በዚያ በቃን መልካሙን ሁሉ ተመኘን